በመድረኩ የመንገድ የመብራት ጥያቄዎችና ሀሳቦች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። በሰላም በልማት እና የህዝቡ የጋራ ተጠቃሚነት ለማረጋገጥ መንግስት በሚያከናውናቸው ተግባራት ላይ ሁለንተናዊ ተሳትፎ ለማድረግ መግባባት ላይ መድረሳቸውን አስረድተዋል። አንደኛ ማብራት ሲሆን፣ ሁለተኛ መንገድ፣ ሶስተኛ ውሃ ነው። ሶስት ነገር ነው በቃ ቀብለው ውስጥ ከባድ የህዝብ ጥያቄ ልማት ለመስራት ሰላም ፍቅር ካለ ያው እንሰራለን ከዚህ በፊት የነበረ ጥያቄ አንድና የመብራት ሲሆን ሁለተኛ የመንገድ፣ ሶስተኛ የውሃ ነበር። እና ብዙ መድረኮችን በቀብል እያደረገ ነበር። አሁን ደግሞ እንድንሰራ በልማት በተለያየ ስራ እንድንሰራ፣ እንደዛ አይነት በጣም መድረክ ያነሳስናል። ወጣቶቻችን ወደ ልማት ተደራጅተው እያለሙ የነገው ተረካቢ ትውልድ ሆነው እንግዲህ ከአባቶች ምክር እየወሰዱ ህግም እንደ ህግ ምክር ሰጥተው ወጣቶችም ተመልሰው ወደ ልማታቸው እንድመለሱና መንግስትም የራሱን ድርሻ ወስደው ለህዝቡ ምላሽ እንዲሰጥና ህዝቡን ወደ ልማት መስመር እየመከርኩ ለመመለስ እንግዲህ ኃላፊነትን እንወስዳለው። የልማትና መልካም አስተዳደር ጥያቄዎችን መጠየቅ ህገ መንግስታዊ መብት መሆኑን የገለጹት የወረዳው ምክር ቤት ዋና አፈ ጉባኤ አቶ መለሰ ወልደ ማርያም በህገወጥ መንገድ ምላሽ ለማግኘት መንቀሳቀስ ተጠያቂነትን የሚያስከትል መሆኑን አውቀው ከድርጊታቸው እንዲታቀቡም አስገንዝበዋል። ህዝቡ ሰላማዊ የሆነ ስራ ውስጥ ገብቶ በልማቱ ተሳትፎ የልማቱን ስራ በሚገባ እንዲያከናውን ምቹ ሁኔታ የመፍጠር ኃላፊነት የተሰጠው ለምክር ቤት ነው። መልካም አስተዳደር ጥያቄዎች መመለስ የሚቻለው ደግሞ ወደ ህዝቡ ወርዶ ህዝቡን በማወያየት የህዝቡን ጥያቄ በማድመጥ በአፋጣኝ ምላሽ ለመስጠት ከህዝቡ ጋር መነጋገር አስፈላጊ በመሆኑ ወደ ጥፋት የሚሄደውን ሌላውን ማህበረሰብ መልሰን አልሚ እንዲሆን እንጂ እንዳያጠፋ ማስተማርም ስላለብን እንዲህ አይነት መድረኮችን እያዘጋጀን ያለ ነው። የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ገረመው ጋልሺ በበኩላቸው ወረዳው ሰው ተኮርና የህዝብ ለህዝብ ትስስርን ለማጠናከር የሚፈጠሩ ክፍተቶችን የጋራ ምክክር መድረኮችን በማዘጋጀት ለመፍታት በልዩነት አቅዶ እየሰራ መሆኑን አስረድተዋል። ህዝቡ ጋር በጋራ በመግባባት ቀጣይ ልማቱ የሚመጣበትን በጋራ ተማምነን ህዝቡ ቀጣይነት መንግስትን እየደገፈ ጎን ለጎን ህዝብ ለህዝብ ጋራ ትስስር በመፍጠር ልማቱን በማሳደግ መንግስት ተጀመራቸው ኢኒሽቲቭዎች እንዲያ አጠናክረው እንዲቀጥል ከመስራት አንጻር ህዝቡ ጋር ዛሬ በዋናነት በመግባባት ህዝቡ ኢኮኖሚ አሳድጎ አካባቢው እንዲያለማ አለፍ ሲል ለዓለም ጭምር የሚያበቃ ምርት አምርቶ ማቅረብ እንዲችል የሚያደርግ ኢኒሽቲቭ ቀርጾ እየሰራ ያለበት ሁኔታ አለ። ህዝባዊ ውይይቶች መተማመንን እና የጋራ መግባባት በመፍጠር የህብረተሰቡን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ጉልህ ፋይዳ እንዳላቸው የጠቀሱት የባካዳውላ አሪ ወረዳ ዋና አስተዳዳሪ አቶ አብርሃም ባሊ ከህዝብ የተነሱ የንጹህ መጠጥ ውሃ፣ የግብርና ግብአት፣ የመንገድና ሌሎች የመሰረተ ልማት ጥያቄዎችን የእቅድ አካል በማድረግ ምላሽ ለመስጠት በትኩረት ይሰራል ብለዋል። ልማትም ይሁን መልካም አስተዳደርን ለማስፈን። በተለይ በጉዳዮች ላይ ከህብረተሰቡ ጋር መግባባትን ይፈልጋል። የህዝቡን ተጠቃሚነት ለማረጋገጥ መንግስት የሚያወርዳቸው ኢኒሼቲቮችን በሙሉ አቅም ፈጽሞ ህዝቡ በኢኮኖሚ በማህበራዊና በፖለቲካዊ ጉዳዮች ላይ ተሳትፏቸውን እንዲያሳድጉ ለማድረግ ያዘጋጀ ነው የህዝባዊ ውይይት መድረክ ነው። አጠቃላይ የመብራት የውሃ፣ የመንገድ ጥያቄዎች ሌሎች ቀበላትም ጋር አሉ። አጠቃላይ ህብረተሰቡ እነዚህን ጉዳዮች በሙሉ ተረድቶ የራሳቸውን አስተዋጽኦ እንዲያበረክትና ከመንግስት ጎን እንዲቆም ለማስቻልና ቀጣይ በመንግስት አቅም የሚሰሩ የልማት እቅዶችን የአጭር ጊዜ፣ የረጅምና የመካከለኛ ጊዜ እቅዶችን ለህብረተሰቡ እንደዚህ እያሳወቅን መግባባት ለመፍጠር ያዘጋጀነው መድረክ ነው ማለት ነው።